ዋትስ ጉድ ኢትስ ዮር ቦይ ካያ ፋያ ውዛና ለቪዲዮ ተመልሰን መተናል። ይህ ቪዲዮ ከሰራው በጣም ቆይቻለሁ፣ ለተወር ምናምን ይሆናል ጋይስ። ከሰራው 24 አወር ቻሌንጅ ሰራው፣ ባለፈው 24 አወር ቻሌንጅ የሰራ ነው። የመጀመሪያ ቻሌንጅ የሰራሁት ከሰዩም ጋር ነበረ። በሰከንድ ዋን ደግሞ እዛ እዚህ መጥቼ ደግሞ ሊጋ ስቴሽን ፉድ መብላት 24 አወር እሱን ሰርቼ ነበረ ሰው

ጋይስ እንግዲህ ስፓይሲ ደርሶናል ስፓይሲ ስናክ እንጀምራለን ቀኑ አይኖ እንዴት እንደማይገፋ ጋይስ ምንም ምግብ አነካም ስናክ ብቻ ምን በለው ጠዋቱ ስፓይሲ መብላት ኢዝ ጎና ቢ ኢንሴን ጋይስ ሶ ጋይስ ቪዲዮአችን ከመጀመራችን በፊት ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ እያደረጋችሁ ሌትስ ጎ ከመውጣታችን በፊት ዲሊቨሪ ደርሶኛል እስቲ ዲሊቨሪ ምን እንደሆነ እንየውና እቤት ክፍል ግባና በኋላ ከዛ በኋላ ቺን አይተናት ምን እንደሆነች እንወጣለን ማለት ምን እንደተላከ እስቲ እንየው ምን እንደሆነ እኔ ራሱ ምን እንደሆነ አላቅ ኦ ሌትስ ጎ ጋይስ ጋይስ አይ ስዌር ቱ ጋድ ነው ምላችሁ። አይ ስዌር እስካም የተደረኩ ነበር የመሰለኝ ማለት ነው ላይክ 85 ዩሮ ከፍዬ አውጥቼ ሳምንት ነው ሁለት ሳምንት ሆኖ ማለት ነው፣ ይሄ ዕቃ ከመጣ ሆኖ ሁለተኛው ሳምንት ዲሊቨሪ ኢሜል አላኩልኝም፣ ትራኪንግ ሊንክ ምናምን አላኩልኝም፣ ምንም ነገር አላኩልኝም ማለት ነው። እስ 5 ሮ ማለት እስካም ተደረግኩ ምናም ብዬ እያሰብኩ ነበር። ምን እንደሆነ ላሳያችሁ። ስትሪም ላይ ሳወራው ነበረ። ስትሪም ላይ እንደ እስካም ተደረግክ ሲሉ ነበረ። እስካም አልተደረግኩም። ካሜራችን ካሜራችን መታለች። የፒ ኦ ቪ ካሜራችን ዛሬ እንግዲህ አንቀርጽም ሌላ ቪዲዮ፣ ሌላ ቪሎግስ እንቀርጻለን። ለማንኛውም እቺ ነች፣ እቺ ካሜራ ነች ጋይስ። እዚች ጋር ልጥፍ አድርጋችኋት ፒኦቪ የሚቀርጽ ማለት ነው። ያ እስቲ ዊጎነ ሲ ምን እንደሚመስል በቀጣዩ ብሎግ። አሁን ወደ 24 ቻሌንጃችን እንወጣለን ማለት ነው። ሶ ጋይስ፣ የመጀመሪያው ሱፐር ማርኬቱ ደስ የሚለው ቤታችን አጠገብ ነው። ሄደን ፒክ እናደረጋለን አንዱን፣ ስፓይሲ ፉድ ከዛ ስፓይሲ ፉድ ስፓይሲ ስናክ ስፓይሲ ስናክ ስፓይሲ ስናክ ነው አንዱ ሄደን ፒክ እናደርጋለን። በጣም የሚያቃጥለውን ሄደን እናየዋለን። ያለውን ጋይ ሰብዌን እያየን እዚህ ስናክ መብላት ቁርስ ኢዚ ኢንሴን ኢዚ ኢንሴን። ይሄን የመሰለ ቁርስ እዚህ ጋር ትተህ ወደ ስናክ ሶ ጋይስ፣ ፈርስት ሮ ያሉት ስናኮች እነዚህ ናቸው። ሌይስ ምንም አይቃጥልም ጋይስ ዊ ኦልሬዲ ኖው ሌይስ ምንም አይቃጥልም እስቲ ወደ ታች ደና ችፕስ የለም። እዚህ ጋ ያሉት ሌይስ ምናምን የሚያቃጥል ችፕስ የለም ያቸው። እዛ ጋር ሁለተኛ መደድ አለ። እዛ ጋር ሄደን ቼክ እናደርጋለን። ሰከንድ ስናክሮ ይሄ ነው አለ ማለት የሚያቃጥል ነው የሚያቃጥል ነው። ጋይስ ዊ ጋና ትራይ ድስ ና ካሁን ለቁርስ ፎር 24 ሃወር። ከዚህ ጋር የሚጠጣ ምን ወስዳለሁ? አም ጎነ ቴክ ኮካ ከዚህ ጋር ማለ ኮካ መስት ማበራረጅ። ኢትስ ኖርማል ጁስ ብንወስድ ይሻላል፣ በባዶ ሆድ ኮካ ስናዳገድ። ኦኬ ጋይስ ሶ ዲስ ኢስ ኦውር ፈርስት ሚል። እንደምታዩት ቁርሳችን ይሄን ይመስላል። እስቲ እንክፈተውና በባዶ ሆዳችን ደሲ ይሄ ራሱ ኒውትሪሽን ስኮር እኮ ዲ ነው እኮ ጋይስ፣ ይሄ ራሱ እኮ ኒውትሪሽን ስኮር እኮ ዲ ነው እኮ። አይመከርም፣ ግን እስቲ ለስ ቴስት ለስ ቴስት። ይጣፍጣል፣ በጣም ይጣፍጣል። ምን አቅበጥ ብጦኛ እንደዚህ አይነት ቻሌንጅ ውስጥ የገባሁት ጋይስ? ኦኬ ጋይ ሳሁን እንደምንም ብለን ግማሹን ቢያንስ ጨርሰነዋል። ቢያንስ መንቀሳቀሻ አይኑ ያለምንም ባዶ ሁድ ብንቀሳቀስ እንደሚያዞረኝ ያውቃሉ። 24 ሀወር ቻሌንጃችን ይህን ይመስላል። የመጀመሪያው ስፓይሲ ሚሊዮን እናወጣውና ሌላውን ቀጣይ ምን እንደሚደርሰን እናየዋለን ማለት ሁለተኛው ሱፐር ማርኬት እንገኛለን። ወደ ሁለተኛው ስናክ ወደ ምሳችን እንሄዳለን። አሁን እዚህ ደግሞ ስናኬት እንዳላላቅም ትልቅ ነው ሱፐር ማርኬት ይህን ያህልም ትልቅ አይባልም። ግን የስናክ ተራ አሁን ፍሪጅ ተራ ነው ያሉት ጋይስ። እንግዲህ የምታዩት ሴሌንድ ቪኒገር ይላል፣ ጨዋማ ይላል። በጣም ጨዋማ ነው፣ በጣም ጨዋማ ነው እና ሴሌንድ ቪኒገር ነው የሚለው ሰው

እና እምባይ ራሱ መጣ ጋይስ። ጨዋማ ከመሆኑ የተነሳ እምባይ አልመጣም። ናናናና በጣም ጨዋማ እና በጣም ይህ ቪኒግር ነው ጋይስ፣ ልክ ጨው ራሱ አለበት። ራሱ ምልክቱ ላይ ጨው ደፍተንበታል እያሉ ነው። እንደዚህ ያጣጣም ካላወረድ ነው ጭራሽ አይሆንም። ይሆ ቀጣዩ ስዊት እንደሚደርስል ሎ ኑትሪሽን ከሆነ እነሱ ምግቦች በጣም ደባሪ ናቸው ላይ ጭራሽ አይጣፍጥም ማለት ነው። ላይ ዲ አወር ከሆነ ጭራሽ በቃ ከኳሊቲ የወረደ ነው በጣም የወረደ ምግብ ነው የሚባሉ የሚባለው ሶ ጋይስ ቀጣይ ደግሞ ምን እንደሚደርሰን እናያለን። ደግሞ እንደዚህ አይነት ቪዲዮ የሚመቻቹ ከሆነ ለሚ ኖው ሞር፣ 24 አወር ቻሌንጆች እንሰራለን። ይሄ 24 አወር ሌሊቱ ሙሉ ቁጭ ማለት፣ 24 አወር ቲክቶክ መስራት፣ 24 አወር ኮፊ uh, መጠጣት 24 ሃወር ኢቲንግ ጃንክ ፉድ ምናምን እንደዚህ አይነት 24 ሃወር ቻሌንጆች እንድሰራ ከፈለጋችሁ ለሚነው ኮሜንዳው ብሎ አዎ ይሰራ በሉኝ እንሰራለን፣ አያሳስባችሁም ጋይስ አሁን ማታ ደግሞ ምንድን የሚደርሰኝ አላውቅም ብቻ እናየዋለን እናየዋለን። ኦኬ ጋይስ እንግዲህ እንደምታዩት ደግሞ መሽቷል። ወደ ሶስተኛው ቻሌንጅ እየሄድን ነው። የሌለ ደክሞኛል። እንደምታዩት ዲስ ኢዝ ናት ሄልዚ አት ኦል እንዳትሞክሩት ምንም አያደርግላችሁም እንደኔ ዱክክ ብላችሁ ነው የምትውሉት። ሶስተኛው ሱፐር ማርኬት ሳይዘጋ እንሄዳለን። ያሬነጉ ምን ብሏል? የፈጣሪ ስራ ታምር ነው። እንደምታውቁት መሽቷል። እኛ ጋር ይሄ አሁን ሶስት ሰዓት ከስንት ነው? ሶስት ሰዓት ተኩል ነው የገስ ጋይስ፣ ሶስት ሰዓት ከ21 21 ነው የሚለው ሶየ ጋይስ። እራታችን እነሱ በልተን ወደ ቤት እንሄዳለን። ምን እንደሚደርስ እናያለን ማለት ነው። ሶ ጋይዝ እንደምታውቁ ሶስት ምርጫ ነው የቀረው። ከሶስቱ ምርጫ ምን እንደሚደርስን ቼክ እናደርጋለን ማለት ነው ኦኬ ኦኬ ኦኬ እ እ ምንድን ነው ስዊት? አዎ ስዊት ነው የተባለው። ስዊት እንዳለ ስዊት ብቻ ነው ያለው። ቲስ ኢስ ስዊት እንደ ኦኬ ጋይስ፣ ቲስ ኢስ አወር ላስት ስናክ። እዚህ ጋር እንከፍተዋለን። ብሮ አም ሶ ፋኪን ታይርድ። አንተ ምግብ ይወስናል፣ ግን ምግብ ይወስናል። ቀን ለማሳመር ከፈለግ ደህና ምግብ መብላት አለብህ። ኦኬ የመጀመሪያችን እንቀምሳታለን። ስዊት ስዊት ኦኬ ጋይስ

አምል አምል በቃኝ። ጋይ ሶው ጋይስ እንዳያችሁት የዛሬው ቪዲዮአችን ኤን ይመስላል 24 ሀወርስ እስናክ ብቻ መብላት ዚንሴን። ቀጣይ 24 ሀወር ምን አይነት ቻሌንጅ ደምሠራ ነገሩኝ። ቀን ሙሉ ቡና መጠጣት ሊሆን ይችላል። 24 ሀወር ቁጭ ማለት ሊሆን ይችላል ላይክ ሌሊቱ ሙሉ ቁጭ ማለት ይችላል ወይ 24 አወር እንዳልኳችሁ፣ ቲክቶክ ቪዲዮ መስራት ሊሆን ይችላል ኤኒቲንግ 24 አወር ግን ያው ኤኒቲንግ ስላችሁ ደግሞ ዊርድ ነገር እንዳታመጡ። አይ ኖ ዩ ጋይስ አይ ኖ ዩ ችላው ችላው። አሪፍ አሪፍ የሆነ ነገር አይዲያ ዝም ብላችሁ ኮሜንት ላይ ደቅ ደቅ ደቅ አድርጉት። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።